እናትነኝና ብቻህን ነኝና ብቻን ጥዬህ መሄድ አልፈለኩም። ስለዚህ ልጅቷን ልጥራትና ተዋወቁና አብራችሁ ስሩ፣ ተደጋገፉ፣ ተሳሰቡ ብያሰብኩኝ ብትተዋወቃት ጊዜ ነው። አሁን ደሞ ምን ፊትን መታጠቁራው? እሺ ምሳሌ በቃ እኔ ማገዝ ካለብኝ ይሄን ይሄን አድርግላት አዲስ አበባ ስለመጣች ምናምን፣ በእኔ የምችለው ነገር በሙሉ አግዛታሉ። በቃ ግን እንደዚህ አብራችሁ ስሩ አብራችሁ ሆኑ እንደዚህ ምናምን፣ ኧረ እንደዚህ ነገር በጣም ነው የሚያስጠላው። እናቴ አይደለም ማላዛር እንደዛ አይደለም ለማታናጅኝ እናቴ መነግረን። ስማ፣ አንድ ነገር አዳምጥ። አልፈልግም ሴት የሚባል ነገር አልፈልግም። እኔ ሴት ፈልግ መቻልኩ ካጓለቱን አልፈልግ። ለምን እኔ ምን ምናጥቼ ነው ከጎኔ መሆን ነው? ምን ጎደለኝ? ብዬሻለሁ አላልከኝም እኮ እኔ ያን ነው ጎደለኝ። አንድ ነገር አለ። እኔ እኮ አልከኝ አላልኩ። በቃ ነው ለራሴ ነው ቻልኩ። ሰው ነኝ፣ ማንንም አያስፈልገኝም። በራሴ እኖራለሁ። በቃ እንዴ፣ የምን ሆያው ነው? አንቺ ደግሞ ምን ነክቶሻል? ምናምን አለን። በቃ ከጎንህ እንድትሆን አትሆንም። አንድ ነገር ስማ፣ ነገ ደውዬ እጠራለሁ። በጠራሁ ቦታ ላይ ትመጣለህ። የማትመጣ ከሆነ እኔ እናንተ በዚህ ያበቃናል። አታብዛ ጨምላ ቃላ አንዱ አቋርጦ በቃ አቋርጠና ነው። ምን ያህል ከባድ ነገር እንደሞከርክ፣ ምን ያህል እንደታመምክ፣ ምን ያህል ተስፋ እንዳጣ፣ ምን ያህል እንደደከመ የሚያውቀው ፈጣሪ ብቻ። እሱ ጥሉ አይጥል። ሰላም ሰላም፣ ቤተሰቦቼ እንዴት ናችሁ? አላችሁልኝ ወይ? እግዚአብሔር ይመስገን። እኔ ደናነኝ። እናንተ እንዴ ናችሁ? ጾሙስ እንዴት እያረጋችሁ ነው? እየበረታችሁ ነው ወይ? ሁሉ ነገር አሪፍ ነው አለው እግዚአብሔር ይመስገን። ያው እንግዲህ ይሄን ሰሞን ያለሁት አዲስ አበባ ነው አላዛር ጋር እና ያለንበት ሁኔታ በጣም ጥሩ ነው። አላዛርም አሁን ላይ ትንሽ እየተረጋጋ ያለ ይመስለኛል። ጥሩ ነገር ላይ ነው ያለው እግዚአብሔር ይመስገን። እኔ ግን ያው ወደ ቤት የመሄጃ ሰዓቱ ስለደረሰ ሊሄድ ነው የሚሄደው። ግን እኔ ዝም ብዬ ሚሄድም በጣም ከበደኝ። እሱንም እንደዚህ ለብቻው ጥሎ መሄድ በጣም ነው የከበደኝ። እና አንድ የሆነች የጓደኛዬ ልጅ አለች። ጓደኛዬ ናት። እናትየው በጣም ጥሩ ትሁት የሆነች ልጅ ናት። እናትየው ጋር በጣም እንግባባለን። ልጅቷንም ደግሞ አውቃታለሁ በቅርበት። በጣም ጥሩ ልጅ ናት። እና ላስተዋውቃት ብዬ አሰብኩኝ። እናትየው ደግሞ ልጇ እዚህ አዲስ አበባ እንዳለች ነግራኛለች። እናንተም ልታቋት ትችላላችሁ ሚዲያው ላይ መጣ ትላለች፣ የምታቋት መሰለኝ ብቻ ታቋታላችሁ። እና እና እኔ ብቻዬን እሱን ብቻውን ትቼው ዝም ብዬ የሚሄዱ ለእኔ ጭንቀት ነው የሚሆንብኝ። አንደኛ ከጎኑ ሰው ግድ ያስፈልገዋል። እኔም ደግሞ ልቤ እንዲረጋ ባለሁበት ቦታ አይ ሰው አለ ከጎኑ። እሱ እንኳን ስልክ ባያነሳልኝ ስልክ የሚያነሳልኝ ሰው ያስፈልገኛል። ና ልቤም እንዲስተካከል የግዴታ እኔ በቃ ልጅቷ እንዳለች ና መተዋወቅ እንዳለበት ዛሬ ነው የምነግረው። ዛሬ እነግረዋለሁ ብዬ አስባለሁ። እንደ እግዚአብሔር ፍቃድ እግዚአብሔር እንደፈቀደልኝ እኔ ለብቻው ከሚሆን ከልጅቷ ጋር አስተዋውቄው እሷም እሱም አብረው እንዲሰሩ አብረው እንዲተባበሩ አብረው እንዲተጋገዙ በሀሳብም በስራም ከጎኑ እንድትሆን እኔ እፈልጋለሁ። አላዛርም ደግሞ የሚረጋጋበት መንገድ ይሆናል ብዬ ነው የማስበው። ያው እንግዲህ እናት በብዙ መንገድ ታስባለች እና እኔ ደግሞ ይሄን ሰሞን በጣም እንግዲህ ያሳልፍኩበትን ታውቃላችሁ። ብቸኝነት ደግሞ ለሰው ልጅ ጥሩ አይደለም። የሰው ልጅ ሲኖር ከሰው ጋር ስለሆነ የግዴታ ልጅቷን ማስተዋወቅ አለብኝ ብዬ አስቤ፣ ያለው እናትየዋንም ደግሞ አናግሬያት አለው። ከልጄ ጋር አብራት ስራ ብዬ ደውዬ አናግሬያት አለው። አረ ደስ ይለኛል፣ እኔ እንደውም ካንቺ ልጅ ጋር ብትሰራ አግኝቼ ነው እንዴ ምናምን ነገር ብላለች። እኔም ደስ ብሎኛል፣ እግዚአብሔር ይመስገን፣ እሷም ስለፈቀደችልኝ ልጅቷንም አናግሬያት አለው እስቲ እሷም ደግሞ እሺ ማሚዬ አንቺ ከፈቀድሽ እኔ ከአንቺ ፍቃድ ውጭ አልወጣም አለችኝ እና አላዛር ነው የቀረኝ። አላዛርን ደግሞ ዛሬ እነግረዋለው። ያው ዛሬ ባላስተዋውቀውም ግን አንድን ሰው መተዋወቅ እንዳለበት ስላመነ ልቤ አስተዋውቀዋለሁ ብዬ ተስፋ አደርጋለሁ። አላዛርን ያው ጠርቼዋለሁ ይመጣል። ብቻ እኔ ጠዋትም ስወጣ እራሱ ይዤ እወጣለሁ ብዬ ነበረ ግን እሱ ከኔ ቀድሞ ወዴት እንደሄደ ባላቅም ከቤት ወጥቷል። አሁን ግን ደውዬ ጠርቸዋለሁ፣ ይመጣል። እዚሁ አካባቢ ነው፣ እኔም ሰፈር አካባቢ ነው ያለሁትና መጣው ብሎኛል። እስኪ ምን የሚለኝ ይመስላችኋል? ግን እሺ ቢለኝ ደስ ይለኛል። አብረን እናያለን፣ ትንሽ ጊዜ እንጠብቀው። ሙልት ቆየኳል። ምንድነው ግን እሺ አይለኝ? ይሁን፣ ወይኔ እንዳያሳፍረኝ ያሳፍረኝ ብቻ የልጅ እያላቅም እኔ እንግዲህ ልቤ ያሰበውን ነገር ነው። የእናት ነገር ታውቃላችሁ። አቀረጫ አንገቡገብዘልኛ አብረን ወደ ሄደእዚ ወደጠ ወዴት ሄደህ ነው? ሰው ለማግኘት በት በት እያልኩ ነው። አልቀሰቀሳትም ብለህ ነው። አሁን እዚህ ጋር ደግሞ በጠዋት መጣዋት እንትን ማስታወቂያ ነበረብኛ ማስታወቂያ ማናገረው ነበር ነው እንዴ? አሁን ፀሎት ዱዐ ምናምን አድርጊልኝ ከተሳካ አሪፍ አየር ነው። እሺ ሁሌም እንዳደረኩልህ ነው እኔ ከ ከመጸለይ ለማንኛውም ቤተሰብን ሰላም በል። ሰላም ሰላም ሰላም ማለት እንደዚህ ሰላም ካልኩ በጣም ቆይቻለሁ እና የድሮ ሰላም። ሰላም ሰላም ሰላም ውድና የተከበራችሁ የኔ እንቁ ልዩ ድንቅ የሆናችሁ የኔ ሳብሴሽን በቃ ምን ልበላችሁ፣ በቃ ቀዜሪዝ ጁንግ የሲንግ የሆናችሁ ቤተሰቦች እንዴት ናችሁልኝ? አላችሁልኝ ወይ? እኔ ያለሁላችሁ እግዚአብሔር ይመስገን። ያው እንግዲህ ፏፈሽ እያለን ነው። ቤተሰቦች እንዴት ናችሁ? እናንተ ስራችሁ እንዴት ነው? ሰሞኑን ደግሞ ጾም ነው። በተለይ ደግሞ ከሀገር ውጭ ያላችሁ ጾም ነው። አሁን ወቅቱ በጣም አድካሚ ጊዜ ነው ብዙዎቻችሁ ስትናገሩ ሰምቻለው። አይ ቲንክ ደግሞ የሆነ የቲክቶክ ቪዲዮ አይቼ ነበር እንደዚህ እማያልቅ ሰፊ የሆነ ሁለት ክፍል ሙሉ የሚታጠብ እቃ በቪዲዮ ውስጥ ታሳይ ነበረ እና ምን ያህል ጠንካራ ምን ያህል ብርቱ እንደሆናችሁ ይሄ ለኛ ቃላት የለውም። ውድና የተከበራችሁ ቤተሰቦቻችን በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። በሰው ሀገር ያላችሁ የማዳም ቅመም የሆናችሁ የኛ ልዮች በርቱልን። ከዚህ በላይ እግዚአብሔር ያበርታችሁ፣ እግዚአብሔር ያጠንክራችሁ። ጾሙን ደግሞ የጾማችሁ ያላችሁት በጾም ውስጥ ደግሞ ሆናችሁ ደግሞ ይህን ስራ የምትሰሩ በጣም ጎበዝ በጣም ጠንካሮች ናችሁ። እግዚአብሔር ያበረታታችሁ። እግዚአብሔር ከጎናችሁ ሆኖ ይደግፋችሁ። ምን ልበል፣ በጣም ውስጤን ስለነካኝ ነው። እናንተ በጣም ጠንካራ ናችሁ። እናንተ ማለት የአራድዬ ልጆች ናችሁ። እናቴን በጣም በርቱልን። እግዚአብሔር ደግሞ ያሰባችሁትን አሳክቶ ወደ ሀገራችሁ መታችሁ የተደላደለ የእርፍ ያለ ህይወት የምትኖሩበትን እድል እግዚአብሔር ይስጣችሁ። በጣም ነው ወዳችሁ፣ ለእናንተ ትልቅ ክብር አለኝ። እሱን አማየምሬ ነው አሁን ስመጣ እሱን እያየሁ ነው የመጣሁትና በቃ በጣም ልቤ ተነካ። እንዴት በዚህ ልክ ነው ለካ የሚሰሩት ይሄን ያሉት እንዴ ለካ እየሰሩ የሚኖሩት የሚለው ነገር በጣም ነው ልቤን የነካኝና ለናንተ ክብር ይገባቸዋል። አንደኛ ናችሁ፣ ሁሌም አንደኛ ናችሁ በብዙ ነገር። ማለት እንዲህ እየሰራችሁ ደግሞ ለወንድማችሁ ለእህታችሁ ምን ያህል እንደምትጨነቁ እናውቃለን። በዚህ ቤተሰብ አለ ሌላው ይቀር ለኛ ራሱ ምን ያህል እንደምታስቡ አውቃለሁና በእውነት እላችኋለሁ ከልብ ወዳችኋለሁ። ከፍ በሉልኝ በጣም በጣም በጣም ለእናንተ ልዩ ቦታ አለኝ። የመቻቹ ለማለት እወዳለሁ። ማምዬ በጣም አወራው ብዙ ጥሩ ነው። ቤተሰብህን እኮ ዛሬ ነው ያገኘኋቸው። ማውቄ ጠጣልኩ። አዎ ከረጅም ጊዜ በኋላ ተገናኝተናል ቤተሰቦች። በጣም በቃ አሁን እድሜ ለማምዬ እና ለምንትሻ ያራዳ ልጅ በቃ ሁሉ ነገር ተስተካክሏል። አሁን ወደ ራሳችን ስራ ገብተናል። በት በት እያልን ነው። ስፖንሰሮችን ምናምን እየፈላለግን ነው ጠቅ ለማድረግ እየሞከርን ነው። ያው ፈጣሪ ደግሞ ያግዘናል። ከምንም በላይ ይሄ ትላንትና ያሻገረን አምላክ ዛሬንም ያሻገረናል። ወደፊት እንራመዳለን። እናንተም እያበረታታችሁኝ ነው። በጣም በጣም በጣም አመሰግናለሁ። ወደፊት ደግሞ የተሻለውን ነገር ደግሞ አብረን ነው የምናየው ሁሉን ነገር። ከእናንተ የሚደበቅ ነገር የለም። ምክንያቱም እናንተ አሁን ከኦዲየንስ አልፋችሁ ቤተሰብ፣ ከቤተሰብ አልፋችሁ አሁን ሁሉ ነገሩ ሆናችኋል። ገባሽ ለዛ ከእናንተ የሚደበቅ ነገር የለም በጣም ወዳቸዋለሁ አከብራቸዋለሁ ማሚዬ ለምን ነበር የጠራሽኝ በጣም አሁ እኔማ ዛሬ የጠራሁት ያው ሄድ እንደሆነ ታውቃለህ ነገ ወደ ቤት እሄዳለሁኝ እ ነገ አሆነ ትንሽ ማም ቆይታለሽ ወይ አልቆይም ቤአለም ገና ልጆች ጥዬ ነው የመጣሁት ህፃናቶችን አደለ እንዴ ታውቃለህ አደለ እንዴ ስለዚህ አይ መሄድ አለብኝ። አንድ ሁለት ሶስት ቀን ግድ ነው። ልንገርህ፣ አባዬ አዳምጠኝ፣ እኔ የምልህን በእናትህ ና ትድረቃ እኔ ግን ስማ፣ ግን እኔ ነገ እሄዳለሁኝ

በቃ ሁሉ ነገር ተመችቶኛል እና ለማንኛውም፣ ህጻናቶች ይጎዱብኛል። እኔ ነገ መሄድ አለብኝ ግን ሀሳቤን አስጨርሰይ። ለማንኛውም የመሄዴን ጉዳይ እናወራዋለን፣ እሺ? እና ጓደኛዬን ታውቃታለህ፣ ዳትን ታውቃታለህ? እሺ። የሷ ልጅ ደግሞ እዚህ መኖሯን ምታቅ አይመስለኝም፣ ግን እዚህ ትኖራለች። አራት እውነት፣ የሷ ልጅ ናት። አሪፍ ነው ደውዬ እዚህ እንደም እና ይሁን ልጅቷ ያው እዚህ እንደምትኖርና ስራ እንደምትሰራ ለትምህርትም ምን እንደመጣች እናትዬው ነግራኛለች። እና እኔ ደግሞ ምን አሰብኩኝ መሰለ ያው እናት ነኝ እና ብቻህን ጥይቅ መሄድ አልፈለኩም። ስለዚህ ልጅቷን ልጥራት እና ተዋወቁ እና አብራችሁ ስሩ፣ ተደጋገፉ፣ ተሳሰቡ ብዬ አሰብኩኝ። ብትተዋወቃት ብዬ ነው። አሁን ደግሞ ምንድነው ፊትህን የምታጠቁረው? እሺ አረ እናቴ እንዶ በናት ሸረንዶ በናት በቃ አረ ፍቺ በቃ ማሚ በናትሽ፣ ምን አናን ፍቺ እንዴ በቃ ኖርማል እንዴ ማግዛት ነገር አለ። ለምሳሌ በቃ እኔ ማገዝ ካለብኝ ይሄን ይሄን አድርግላት አዲስ አበባ ስለመጣች ምናምን በይ፣ የምችለው ነገር በሙሉ አግዛት አለሁ። በቃ ግን እንደዚህ አብራችሁ ስሩ አብራችሁ ሆኑ እንደዚህ ምናምን፣ አረ እንደዚህ ነገር በጣም ነው የሚያስጠላው እናቴ። አይደለም ማላዛር እንደዛ አይደለም ማታናጅኝ እናቴ። ምን ነገርን ስማ፣ አንድ ነገር አዳምጥ መረጅ በጣም ያው ማዳመጥ ያለብኝ ነገር እያዳመጥኩኝ ነው ግን አሁን ይሄንንም ማዳምጥ ቆይ ምን እየሆንክ ነው አንተ ጤነኛለህ እንዴ ያለ ሳይኖር አለ ሰው አው ይኖራል ብቻውን ሳይኖርም የሰው ልጅ ምንም ይኑረው አይኑረው ምንም ይሁን አይሁን ያለ ሰው አይኖርም እናቴ በቃ እኔ ደግሞ አንተ ቆይ እኔ እዛ ሂጅ ቆይ እንድጨነቅ ነው እንዴ የምትፈልገው ቢቢ ለምን ነው የምትጨነቀው እና ለምን አይጨንቀኝም እንዴ ምን ነው ወይ እንድጨነቅ ነው የምትፈልገው የግዴታ ትመጣለች ትተዋወቃታለህ ይኸው በስምሽ እየጠራሁሽ ነው የጠራ ካሜራ የጠራሽው ካሜራ የደቀልሽው እኔ አልፈልግም ሴት የሚባል ነገር አልፈልግም እኔ ሴት ፈልጌ መቻልኩ እኔ ምን ምናጥቼ ነው ከጎኔ ምን ጐደለኝ ብየሻለሁ አላልከኝም ነገር ማንንም አያስፈልገኝም በራሴ እኖራለሁ በቃ እንዴ የምን ሆያ ነው? አንቺ ደግሞ ምን ነክቶሻል? ልትመታኝ ነው? ና ደብድበይ፣ ኧረ ና ደብድበይ። እሱ ነው የቀረክ። ሰላም ማማ አይደለም እንዴ! ተረጋጋ እንጂ አንተ ምን ሆነሃል? አንድ ቆንጂ ኩርሽ ብታናጭ በቃ፣ ተረጋጋ። እናናግረኝ በእናትህ፣ እንደዚህ ሆቶ እናታ፣ አናግረኝ ደግሞ እሺ። ለማን እንዴ? በቃ እኔ ይሆናል ይጠቅምሃል ያልኩህን፣ እና ለልጇ የምትጨነቀውን ያህል እጨነቃለሁ። ስለዚህ ይሆናል ያልኩትን እያደረግኩ ነው አንተም ቢያልክም እሻ አልክም። ልጅቷን ትተዋወቃለህ። አዳኒት በቃ ስለኔ ስለዚህኛው ህይወት አንቺ አትግቢ። በቃ በዛ እገባለሁ። በቃ እኔ ራሴ እችዬ የኖርኩ ነው። ተማ እኔ እገባለሁ አልኩ እገባለሁ። ከማንም ሰው ጋር መስራት ማገዝ ከሆነ ላግዛት። አሁን እኔ አግዛት ምናምን አለን። በቃ ከጎንህ እንድትሆን እፈልጋለሁ። አትሆንም። ትሆናለች። አትሆንም። እሺ፣ ታያለህ እንግዲህ። በቃ እልህ አታስይዘኝ። እኔ ኧረ በፈጣሪ አሉ ስታስገባኛለህ እንዴ እኔ እናንተ ደግሞ ግብግብ እንፍታል አረ ምን ሆኖ በእናትሽ፣ በቃ እሺ፣ እስኪ እንዲህ ተናድጄ ቅርታ፣ እንዴን ለውስጥ እንደ እኔን ለውስጥ አታስገባኝ። ተናድጄ ነው ሌላው ሰው ላይ ትወጣለህ። እኔ ይሄን ነገር አላደርግም፣ ሴት አያስፈልገኝም። ሲጀመር ሴት ይባላል። እናትየውን ጠይቄ ልጅቷን አናግሬ እንደገና አንተ እንደዚህ ስትሆን ቆይ፣ እስኪ እነሱስ ምን ይላሉ? እኔን ማሳፈር ነው እንደው እንተ የምትፈልገው ሁሉ ጊዜ በቃ እንደዚህ ግትር መሆን። እኔን አታሳፍረኝ። እውነት ወና ታስጨንቀኛል። አላዛ እግዚአብሔር እኔ ግልጽ በሆነ መንገድ እና እኔም ግልጽ በሆነ መንገድ ነው መናገርኩ። በቃ አቃት አለው። አላቃትማ ብታያት ልታቃት ትችላለህ። በቃ ማላቃት ልጅ ደግሞ ከዚህ በኋላ አልፈልግም ማለት ይጥፋት አይደለም። በቃ ትተዋወቃለህ ትተዋወቃለህ። ይህ ግዴታ እኮ ነው። እየምንድርቅና ነው እኔ በቃ ይሄው ስራ ስለ አንተ ያስጨንቀኝ የሚውለው። እእኔ ህፃናቶቹን ትቼ አርግ የመጣሁት ለማን ነው ለማን ነው ንገረኝ። አንተን ብዬ መጣው። እዛ ጋር ግን ስንት ሶስት ነፍሴ ትቼ ማለት ነው። ስራም ትሰራለ በብዙ ነገር ታግዛለች ልጅቷ? በብዙ በቃ ቤት ውስጥም ብቻ ናትሆን። በቃ አዎ፣ ምንም ነገር አልፈልግም። እናት እሱን እናያለን ያለን እግዚአብሔር። ምንም በፍጹም አልፈልግም። እሱን እናያለን እንጂ እሱን አብረን ሆነና ለምን ታንኝ? በቃ ታናጅኝ፣ በቃ ታድርቀኝ። በእናት እናንተ እኔ እንትም ሰጥተኛ አላዛር፣ እግዚአብሔርን ተጣልቼ እንዳልሄድ ከዚህ ሀገር። እሺ ማን አልፈልግም ካልኩ ምንም ፍላጎት አለው ተጣልቼ ክሄዳለሁ። የኔን ፍላጎት ለምን አትረጅኝማ? እንጂ ተጣልቼ ክሄዳለሁ። አስቀይመኝ ልትሸኘኝ ከሆነ እኔ ደግሞ በዚህ የምትቀየሚን ከሆነ እኔ ምንም ማድረግ አልችልም። በቃ እሱን እናያለን። ተቀየሚ እውነት እንጂ እኔ እንደዚህ ዓይነት ነገር ተይ፣ በቃ እኔ አልፈልግም። በቃ እንደ አሁን አናደኸኛል። እኔ አሁን ምን እኮ አይጠበቅብሽም እኮ እኔ አልፈለግኩት እሱ ጉዳይ። ግን ነገ እፈልግሃለሁ ብለህ ትመጣለህ ምናምን እሺ። እኔ ማለት ነው ማማ፣ ተይ በቃ ኒኮ፣ ሁሌ ሆ ነገር እንደዚህ አት እኔ አላዛር በእናቴ ገቴ ምን አትበለኝ። በቃ እሺ፣ ስሚኛ አትበለኝ እንደዛ። እሺ፣ አንዴ ስሚ። አልሰማህም። ምንም ይሰማ ነገር የምትናገረው ነገር አሁን ምንም የምሰማው ነገር ነው። እኔ የመጣሁት ለራሴ አላማ ነው፣ አንተን ለማረጋጋት ነው። አረጋግቼሃለሁ። ከጎን ሰው ያስፈልግሃል። እናቷን አናግሬአለሁ፣ ልጅቷን አውርቻታለሁ። እነሱ እንኳን ሳያሳፍሩኝ አንተ እንደዚህ የምትል ከሆነ ማለት ነው የመጨረሻ እሺ፣ ይሄንን ወቅ እኔ ደግሞ በሰው ዘንድ ማለት ማፈር አልፈልግም። እሺ እኮ አሁን እኮ እኔ ስለ ሰው ማፈር አለ ማፈር እኮ አይደለም። እኔ ምንም የምልህ ነገር የለም። በቃ ትሰማኛለህ፣ ታዳምጠኛለህ፣ የምልህን ታደርጋለህ። በቃ የምልህንም አታደርግ ከሆነ መጨረሻችን አያምርም። ይሄን ነው እንዴት? እኮ ያልገባኝም። አያምርም የአስፈራራሽኝ ነው መጨረሻችን አያምርም አላዛ። በዚህ ምክንያት ነው የምንጣላ በቃ አንተም ብዬ መጥቼ እኔ ተቀይሜ ልሂድ አራናቲ በእናትህ ቤተሰብ የሚፋረድ እሺ። አሁን ለዚህ ነገር ቁም በውስጥ ማውራት እንችላለን። እኔ ቤተሰብ መሃል ያመጣሁት ስለማት ላይ ነው። ሲጀመር ለብቻ እኔ ቪዲዮ ላይ ያመጣሁት እኮ ቪዲዮ ላይ ብታመጪ ይሄ እኮ የኔ ፍላጎት አይደለም። ልንገርህ አንድ ነገር ስማ። ነገር ደው እየጠራለሁ፣ በጠራው ቦታ ላይ ትመጣለህ።